ፊት ላይ ልጄን እንደዛ መጥቶ ደም በደም ሆኖ፣ አሁን አንፋታም፣ ህግ ይለየናል። ባለፈው ኢንስታግራም ላይ ማጥፍቷላ እያንዳንዱ ቪዲዮ አስጠፊ እሱ ለኔ ጠላታኝ ነው። ማን የመጨረሻ ሲጀመር ከዚህ በኋላ አጠገብሽ ማለት ግርግር መወጣት እንችላለን። ድብድብን ከኔ የምትፈልግ ከሆነ ማለት ነው። ማሚ ይቅርታ አድርግልኝ በቃ ማሚ ይቅርታ። አትንካት። ሰላም ሰላም። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ነን ብላችሁ ደስ ይለኝ ነበረ። ግን ደግሞ እየተፈጠረ ያለውን ነገር አይታችኋል። ሰሞኑን ማለት ጆሲ ከየት እንዳመጣ አላቅም። እንደዚህ አይነት ባህሪ በህይወቴ ጆሲ ላይ ይሄን ሁላ ጊዜ አብረን ስንቆይ ምናምን እንደዚህ አይነት ባህሪ የት እንዳመጣ አላውቅም ማሚዬ ቅድም ደውሎልኝ ነበር እሱ እና ማሚን ይቅርታ ማለት እፈልጋለሁ ኧረ መደፋፈር እኮ እኔን ይቅርታ እኔንና እሱንማ ህግ ነው የሚለየው ማሚዬ እሱን በህግ ነው የምጠይቀው ልጄን እንዲህ አጠገቤ እንዲያርጉት አንላቀቅም ይጠብቀኝ አቃለሁ ህግ የሚለውን እሰማለሁ ይቅርታ ምናምን አልቀበልም ህግ የሚለኝን ሰምቼ ከዛ በኋላ ይቅርታውን እቀበላለሁ። ህግ ማወቅ አለበት፣ ህግ አያውቅም። ልክ ነው ማምዬ፣ ግን ሁሉም ነገር ማለት እኔ ጥፋተኝነት ስሜት የተሰማኝ ነው እና እዚህጋ እንዴት ብዬ እንደማስረዳሽ ምናምን አላውቅም። ይሄ ነገር ባይፈጠር ይሄ ነገር እንደዚህ ባይሆን ያ ሰዓት ላይ ምናምን እንደዛ ባይፈጠር ደስ ይለኝ ነበር እና አቤላም እንደዛ ባይጎዳ ምናምን እንደዚህ ሌላ ነገር ውስጥ ባይገቡ ኖሮ በጣም ደስ ይለኝ ነበረ ግን እኔ በልጄ አልደራደርም። አቃለሁኝ ባቤ ላይ የመጣ በአይኔ የመጣ ማለት ነው። አንላቀቅ ጆሲን አለቀው አቃለሁኝ ማሚዬ። ግን ሁሉም ነገር ባይፈጠር እኔ ደስ ይለኝ ነበረ ግን ይሄ ነገር ህግ ጋር ከሄደ ደግሞ በጣም ከባድ ነገር ነው የፈጠረው ልጅ ጥርሱ ምናምን ተጎድቷል። ና ሌላ ነገር እንዳይፈጠር ፈራኝ። ና ማለት ይቅርታ ብታደረግለት ማለት ለሱ ብለሽ ሳይሆን ለኔ ብለሽ በቃ ሁሉም ነገር ይቅር ብለሽ ይቅርታ ብታረጊለት ምናምን ደስ ይለኛል። እኔም አሁን የጥፋተኛ ስሜት በጣም እየተሰማኝ ነው፣ እና እየመጣው ነው። ማሚን ይቅርታ መጠየቅ አለብኝ። ሳቴ የኔን አይን በድፍረት ሊያይ ነው መጣው። እውነት እኔን ይቅርታ ለመጠየቅ በጣም ደፍሮኛል። በጣም ተናንቀናል። በእኔ ፊት ላይ ልጄን እንደዛ መጥቶ ደም በደም ሆኖ አሁን አንፋታም፣ ህግ ይለየናል። ህግ የሚለውን እንሰማለን። ህግ ይዳኘናል። እሱም ህግ ማወቅ አለበት። ማሚ ማለት ለኔ ብለሽ፣ በቃ ለኔ ብለሽ ይቅርታ አድርጊለት። ታውቂያለሽ፣ በጣም ብዙ ነገር አሳልፈናል ከሱ ጋር ማለት። በዚህ አይነት ሁኔታ ህግ ጋር ከደረሰ አቤላም ትንሽ ስለተጎዳ ማለት ሌላ ነገር ነው። በቃ ህግ የያዘው ነገር በጣም ነገሮች እንትን ስለሚሉ፣ በቃ ይቅርታ አድርጊለት እና በቃ አይሆን የማይሆን ነገር ነው። ግራ ገባኝ፣ በጣም ነው ነገሮች እዚህ ጋር ባይደርሱ ምናምን በጣም ደስ ይለኝ ነበር። ነገሮች ባጭር ቢቋጩ። ጎሽ፣ ልጄም መጥቷል። ይሄው አቤላ እንግዲህ አቤላ፣ ያንተ ምን ትላለህ? ይቅርታ ሊጠይቀን እየመጣ ነው አሉ። ጎበዙ፣ ጀግናው፣ አንተ ምን ይሰማሃል? ግን እዚህ መጥቶ እሱ ይቅርታ ሊጠይቅ ይሞክርም አይሞክርም፣ ምንም የምትለው ነገር የለም። እጅ መሰንዘር የለም፣ እላፊ መናገር የለም። ለህግ አሳውቅ ያለው ህግ የያዘውን ነገር ህግ ይጨርሳል። አንቺ ህግ ጋር ማን ይዤ አለሽ? ምን እኔ ምን አይደለም፣ አይደለም፣ እኔ መጀመሪያ በህግ ስለጀመሩ ወደ ህግ ነው፣ ሳላስብ እኮ ነው እንጂ ያው፣ እኔ በቃ መሸነፍ ያለ ነው መሸነፍ ያለ ነው። ግን ተው ይቅር። እኔ አሁን እናትህ እምልህን ነገር ስማኝ አንቺ ምን እንዳትከሽ እ የፈሪ ነው መክሰስ ኖ፣ ፍራቻ አይደለም። ህግን እንዲያቅ ነው። ህግ ማወቅ አለበት። ህግ ህግን እኔ አስተምራለሁ። ችግር የለው። ህግ ተሷራ ለምታ። አንተ ተረጋጋ። አሁን ከእሱ ጋር የሚያገናኝ ነገር የለም። በእኔ ፊት ላይ መጣው። እስቲ አሁንም እንደገና ይዳፈር። አንተ ግን ምንም ነገር ምንም ነገር ማድረጋቸው እኔ አላወራም። ችግር የለም። ሚዲያ ላይ ነን አይደል? አላወራም። ምንም ነገር ማለፋችሁ አላወራም። ከተግባር አሳየው እንዲሰጠር አልፈልግም። ምንም ወንጀል አልፈልግም። ምንም ነገር አንተ በጨዋነት ነው የምትታወቀው። አቤላ ሰው ደበደበ ሰምተን አናውቅም። እኔም ሰምቼ አላውቅም። የታገሰ የፈራ ይመስለዋል። አሁንም እንደዛው መቀጠል ነው። ባህሪ ሊቀጥል ይገባል። በቃ እያደክ ነው። እድሜህ እየጨመረ ነው። አንተ እያደክ ነው የምትሄደው። ይሄ ልጅ ደግሞ አጥፍቷል። ህግ ይዳኘናል። ህግ የሚለውን ውሳኔ እንሰማለን። ማሚዬ አሁን ሁሉም ነገር ቀርቶ በህግ የሚለው ነገር ቀርቶ በቃ ነገሮችን እዚህ ጋር በሰላም እንፍታ። ከዚህ በኋላ ነው ጆስ ያጠገብ ማደርስም እሱም አይደርስብንም። አንተም ይቅርታ ታረግለታለህ። አንቺ ማሚዬ ከልብሽ ይቅር ባይው እንደ እናት በቃ ሁሉም ነገር እዚህ ጋር ይብቃ። በቃ ይብቃን ሁላችንም ማለት ነው በቃ ይብቃ፣ ሁሉ ነገር ይቅር ይብቃ። ደስ ይለኝ ነበር ግን ጀምር ያለው በህግ አቪላ ስለዚህ ህግ ይዳኘናል እያልኩ ነው

ቦታ አለኝ ጊዜ አለኝ አይደለ አይሆንም ድጋሚ ወንጀል መስማትም ማየትም አልፈልግም እንደ እናት ወንጀልን ማየትም መስማትም አልፈልግም አቤላ እንዲያደርጋ ሲባል መስማት አልፈልግም እኮ እሺ ማሚ ጨዋ ልጅ እንዳለኝ ነው ማቀው ማሚዬ እሺ በእኔስ ይቅርታ አልጠየቅሽ ለአንዴና ለመጨረሻ ጊዜ መጥቶ እናውራውና ያለውን ነገር እንፍታው በቃ ለእሱም እንንገረው ማለት አሁን እሱ ማወቅ አለበት ህግ ቦታ እንደሄድሽ ለእሱ መጥሪያ እንደተላከለት ነው። ይሄ የተወሰነ ነገር ነው። እኔ ብዙ እርምጃ ይጃለሁ። ስለዚህ ከዚህ በኋላ የሚያስቆመኝ የለም እያልኩ ነው። እሱ ሁሉም ነገር እሱ ይምጣ። አቤላ እኔ ጨርሳለሁ። እኔ እንዲያደርጋለሁ ህግ ነው የሚጨርሰው። አቤላ ምንም መብትም ስልጣንም የለውም። ሚ አቤላ አንተ አዋራት ማሚን እና በቃ ቢያንስ እንኳን ነገሩን በዚሁ በቃ እናሳልፈው። ማሚ አንቺ ምንም አትጨነጊ። ህግ ምናምን የምትይው ነገር ተይ። እኔ ፈተዋሉ እኔ ያሳየኝ ማለት ችግር የለውም። ወንድ ልጅ አያወራም ከእኔ ጋር ያለውን ጉዳይ ይጨርሳል። ችግር የለውም። አንቺ አትጨነቂ። አንቺ ደግሞ ማለት ነው ባለፈው ኢንስታግራም ላይ ማጥፍቷላ። እያንዳንዱ ቪዲዮ አስጠፊ እሱ ለእኔ ጠላት ነው። እኔ አንቺን ብዬ ነው ብዙ ነገር የታገስኩት። እሱ ለእኔ ብዙ ነገር ማውራት አልፈልግም፣ ጣላቴ ነው። ከሱ ጋር ከዛሬ በኋላ ቪዲዮ የሚሰራ ከሆነ እኔንም ከዩቲዩብ አውጪኝ። እሺ በቃ፣ ምንም ጓደኛዬ ማለት ነው እናንተ ብቻ። ይቅርታ አርጉለት ማሚዬ፣ ይቅርታ አርጉለት እናንተ ብቻ። እኔ ከዚህ በኋላ ቪዲዮ አልሰራም፣ እሱ ብቻ ከዚህ ነገር ይውጣ። እሱ ብቻ ከዚህ ነገር ይውጣ እንጂ እኔ ከሱ ጋር ከዚህ በኋላ አልታይም። ያሉትን ነገሮች በሙሉ አጠፋለሁ። ሲመጣ ነገር አስጨነቅሽን ማሚዬ፣ እንደው በእናትሽ በቃ ይቅርታ ማሚዬ። በእሱስ ይቅርታ እጠይቅሻለሁ ማሚዬ፣ በእሱስ ይቅርታ እጠይቅሻለሁ እ ምን ማለትሽ ነው የተፈጠረው ነገር እኮ አንቺ ባለሽበት እኔ ባለሁበት ነው። አቃለሁኝ ማሚ። ሀሰት ውሸት አይደለም። እኔን በማንም አይደፈርም እኮ በእኔ ምክንያት ነው ሳይሆን ሰው የሚያከብረኝ ሰው ነው፣ ለሰው ክብር ያለኝ ሰው። እኛ ደግሞ ግጭት ምናምን ጸባ ግርግር ተጠቅሞ መታኝ፣ ከንፈሬን ጥርሴን። አቃለሁኝ እኮ በእኔ ምክንያት እኮ ነው። አቤላ ግን በጣም ማሚዬን ማሳምንልንና በቃ ወደ ቤት እንድ ይቅር በቃ፣ ሁሉም ነገር ይቅር በቃ፣ ቢላ ሁሉም ነገር ይቅር በቃ። አንተ በራስ መንገድ የምትወጣው አንድም ነገር የለም። ህግ ይዟል፣ ህግ ይለየናል በቃ በራስ መንገድ ምንም የምታወጣው ነገር የለም። አንተ አታፍረም። ልጅም በኔ ፊት እንደዛ አድርገህ ካጋጨከው ካገማጨልከው በኋላ እንደገና ይቅርታ፣ በማርያም በማርያም በማርያም፣ አንተ በእናትህ ብዬ የተባባለውን ነገር በእኔ ቦታ ሆነ ብታስብስ፣ እኔ ተናገርኩ፣ ምንም ነገር እንድትልም አልፈልግም። ክፉ ንግግርም አያስፈልግም። ጸብ አያስፈልግም። ጸብ ይብቃ ብዬ ነው ወደ ህግ የሄድኩት። ጆሲ በቃ ይቅርታ ልትላት ነው የመጣው። ማሚ ይቅርታ በላትና ሂድ። በቃ ማሚ ይቅርታውን ግርግር ተጠቅመ መታኝ ማውጣት እንችላለን። ድብድብን ከኔ የምትፈልግ ከሆነ ማለት ነው ማለም እንትን አይበል ይኸው፣ እናንተ ይዋጣል እንጂ እኔ በይቅርታ ማምን ሰው ነኝ። እኔ አባትህ አሁን ገሎ ገሎ ማዳን አለ። ይቅርታ እንትን ማምን ነው የመታኝ እኮ በቃ እኔ በቀደም ከእናትህ እንደዚያ ኦቨር አክት ስታሳየኝ፣ እኔ ለመምታት ምናምን በጣም ነገር ስታሳየኝ ስሜ ተይሁኝ ነው እኔ ማሚዬ፣ ይቅርታ በቃ ታሪክ ይቅርታ አድርግልኝ ከዚህ በኋላ እናንተ ፍቅርም ከብድናንት ይውት አልመጣም። ማሚ አሁን ብቻ ማሚ ከስሻለ ያለሽ ነው እክስ ነው። በጣም ጥርሱ ተጎድቷል። ውበቱን አጎደልክ ማለት እኮ ነው። ውበቱ ጎደለ ማለት ነው። አንተ በኔ ቦታ ብትሆን ምን ታደርጋለህ? እስቲ ንገረኝ እኮ ይቅርታ እሺ እኔ ምን ማድረግ ነው ያለብኝ? እንዴ ልመታ? አይኔ እያየ ልመታ? ጆሲ በቃ ሁሉ ይቅርታ ነው ኩማል አለብህ አንተ እኮ ይቅርታ በል በቃ መጽሪያ እኮ ነው ይዞ ሊመጣው አምስት አምስት ስድስት አመት እኮ ሊያስፈርድም የሚችል ነገር እኮ ነው። በቃ ህይወቴ እንዲበላሽ አልፈልግም። በዚህ ምክንያት አንተን ማስቀይሜ ከሆነ ይቅርታ አድርግልኝ። በቃ ከዚህ በኋላ እኔ እናንተ ህይወት ውስጥ አልገባም። በቃ እኔ እኮ እንድትማር ነው እኮ። ይቅርታ ማምዬ በቃ ህግ እንድትማር እንድትማር። ይቅርታ አድርጉልኝ ጆሲ አቪላ ተረጋጋ። አቪላን ተረጋጋ። ማሚ ይቅርታ በቃ፣ እኔሽ ከዚህ በላይ ምን ላልሽ? ስሜታዊ ሆኜ ነው በቀደም። ከስሜት ሞቅታ አለበት። ሁሌም ቢሆን ማስተዋል መቻል አለበት። ጉርምስና ጉርምስና ያልፋል። ጊዜው ግን ረጋ ማለት ይጠበቅበታል። እሱም እንዳንተ ጎረምሳ እኮ ነው። አታየውም እንዴ? የሚያቀኝ እኮ ነው። በይቅርታ እኮ ነው

በእኔ ምክንያት እኮ ነው የተመደበው እኮ በእኔ እኔ እዚህ እናቴ ፊት እሷ ፊት ምንም ነገር አላወራ ፊት

አስቀይሜሻለሁ፣ ይቅርታ እስቲ ተወኝ። በእናትህ አልሰማህም። መጥሪያ ትወስዳለህ። ይኸውልህ የፍርድ ቤት መጥሪያ። አየህ፣ ከዚህ በኋላ የምታናግረኝ ነገር የለም። የምን መጥሪያ ነው? የፍርድ ቤት ፍርድ ቤት ለፍርድ ምን አስቀምጥ። ይቅርታ አመጠይቀው ኮሎ ዚያር የሰው ልጅ ነኝ። ማሚ ይቅርታ አርጉልኝ፣ አጥፍቻለሁ። በእግዚአብሔር በቃ በቃ በቃ እዛው ፍርድ ቤት ቀርበን ማሚዬ እግዚአብሔር አጥፍቻለሁኝ። ይህን ነገር የያዙትና እኔ አልቀበልህም አልቀበልህም፣ እኮ ይቅርታ አድርጉልኝ። እሺ ተሳስቻለሁ፣ በቃ ሰይጣን አሳስቶኛል። እኔ ይቅርታ፣ እኔ ብዙ መስራት እፈልጋሉ። ይሄ ነገር እንትን ከተካረረብኝ ሌላ ነገር ውስጥ ነው የምገባው። እንግዲህ እናያለን ሁላችን አብረን። ይቅርታ አድርጉልኝ በቃ በቃ በስትክልቅር እየጠየቅ እኮ አይደለም አሁን ፍርድ ቤት ቀርበን እኔ እናንተ ብናወራ አይሻልም? እን አለቀባድ ጆ መሄድ አለብህ። መጥሪያውን በመጣልህ እንደገና ማለት ነው ማህተም ያለበትን መጥሪያ መጣል ወንጀል ምንም ስላላደረኩ ጉዳይ ነው። ምንም ያንተ ጉዳይ ነው። ምንም አላደረኩም። ሂድ። እሺ ማሚ ይቅርታ አድርጉልኝ። እኔ ሌላው ነገር አይደለም፣ እናት እንድታዝንብኝ አልፈልግም። አላዘንኩ

ወደ ቤት እንዲደበቀ ምንም እንዳልተፈጠረ ችግር የለውም። በቃ የመጨረሻ ይቅርታ አይደለም ይቅርታ አድርጊልሃለሁ በይው። በቃ ተይው። በቃ አንቺ በቃ በቃ። ከዛ ግን ጉዳዩን ከኔ ጋር ይፈታል። በቃ ከይቅርታ በኋላ ምንም ነገር አያስፈልግም። ይቅር በዩ ብለሃል፣ ይቅር ብዬዋለሁ ማሚዬ። በጣም ነው ማመሰግነው። ብቻ ይሄ ነገር ሌላ ነገር ውስጥ ቢሄድ ኖሮ እስከ አምስት አመት ከዛ በላይ ሊያስፈርድበት የሚችል ነገር ነበር። ና ብቻ በእኔ ምክንያት ደግሞ የማንም ህይወት እንዲበላሽ አልፈልግም። እናንተም አትፈልጉም አውቃለሁኝ። እና ብቻ ለሁሉም ነገር በጣም ይቅርታ። ውድ ቤተሰቦቻችን፣ የዛሬ ቪዲዮ እንግዲህ ይሄን ይመስል ነበር። በሌላ ሰላም፣ በሆነ በተረጋጋ ቪዲዮ እስክንመጣላችሁ ድረስ